ሰላም ጤና ፍቅር በያላችሁበት ይድረሳቸው። ውድ የብላክ ላየን ሚዲያ ቤተሰቦቻችን ብትሰማቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። የምኒልክ እዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ በፈጸሙት የደፈጣ ጥቃት ከአምሳ በላይ የአገዛዙ ሰራዊት ሙትና ቁስለኛ መሆኑን ምኒልክ እዝ ገለጸ። አፋባሀ ምኒልክ እዝ ልዩ ዘመቻ ለወረራ የመጣውን የፋሽስቱ በልጽግና ሰራዊት ሰሞኑን በበርካታ ግንባሮች በሚደረጉ ተጋርሎች ከባድ ምት በማሳረፍ እያፈረሱት ይገኛሉ። ከዚህ ጋር ተያይዞም ጥቅምት 12 ቀን 2018 ዓ ም ረፋድ ራያ ቆቦ ተኩለሽ ግንባር በተሽከርካሪ እንቀሳቀሴ ነበረ የአገዛዞ ሰራዊት ላይ ልዩ ስሙ አካምባ የተባለ ቦታ ላይ የደፈጣ ጥቃት በመፈጸም አንድ ኦራል ሰራዊት ሲሸሽ በመገልበጥ እና በጥቃቱ አጠቃላይ ከ50 በላይ ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመው ድል ተጎናጽፈዋል ነው የተባለው። ጥቅምት 6 ቀን 2018 ዓ.ም በነበረ ተጋድሎ አካምባ ላይ በተመሳሳይ አንድ በድሽቃ የሚታጀብ ከፍተኛ አመራር ከሰባት አጃቢዎቹ ጋር ከነ ተሽከርካሪው በአሳምነው ክፍለ ጦር መካናይዝድ ሙሉ ለሙሉ መደምሰሱ የሚታወቅ ነው። በሌላኛው ተጋድሎ በተ ተመሳሳይ ዕለት ጥቅምት 6 ቀን 2018 ዓ ም ጮቢ ግንባር ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች በሐውጃኖ ክፍለ ጦር መካናይዝድ በሞርተር ጥቃት ሙሉ ለሙሉ ተደምስሰዋል። ጥቅምት 10 ቀን 2018 ዓ ም በተመሳሳይ ተኩለሽ ግንባር የዞብላምባ ክፍለ ጦር መካናይዝድ ምሽግ የያዘ በርካታ የጠላት ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል ሲል የአማራ ፋኖ ብሔራዊ ኃይል አፋባሃ መረጃውን አጋርቶናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ምርኮኞችን መጎብኘታቸው ታውቋል። በሰሜን ወሎ ዞን በሀብሩ ወረዳ በውርጌሳ ከተማ ጥቅምት 8 ቀን 2018 ዓ ም በተደረገ ኦፕሬሽን የተማረኩ አዲስ የተቋቋመችው 11ኛ እዝ 35ኛ ዋሊያ ክፍለ ጦር አባላትና በተንታ የተማረኩ ሚሊሻዎች ትላንት በቀን 12 ሁለተኛ ወር 2018 ዓ ም በልጅያ ሱኮር ከፍተኛ አመራሮችና በድርጅቱ አመራሮች ጉብኝት ተደርጎላቸዋል። ጉብኝቱም በዕለቱ ስለነበረው የውጊያ ውሎና በምርኮኛ አያያዝ እንዲሁም በወቅታዊ የሀገሪቷ የፖለቲካ ጉዳይ ሰፊ ውይይት የተደረገ ሲሆን መከላከያ ውስጥ እያሉ ይነገራቸው የነበረውና በፋኖ ተማርከው ከመጡ በኋላ በህዝቡም በሰራዊቱም በኮሩም አመራሮችም የተደረገላቸው እንክብካቤ እጅግ አስደሳችና ያልጠበቅነው ነው በማለት ምስክርነታቸውን ሰጥተዋል። በመጨረሻም ለጓዶቻቸው ያሉበት ሁኔታ እጅግ ሰላም እንደሆነና ባገኙት አጋጣሚ በአቅራቢያቸው ለሚገኝ የፋኖ አደረጃጀት እጅ እየሰጡ ህይወታቸውን ቢያተርፉ መልካም ነው ሲሉ መልእክታቸውን አስተላልፈዋል። በተመሳሳይ ከአፋ ባሀ ሚኒሊክ እዝ የሴቶች ጉዳይ መምሪያ ኃላፊ መልእክት ተላልፈዋል። ፋሽስቱ አገዛዝ ብልጽግና የሚፈጽመው አሰቃቂ ግፍ የጀመርነውን የህልውና ትግል ለድል እንድናበቃ የበለጠ ቁርጠኛ እንድንሆን ያደርገናል እንጂ ላፍታም ቢሆን አያዘናጋንም ብለዋል። የሴት አርበኞችም እያደረግነው ነው ባለው ሁሉን አቀፍ የህልውና ተጋድሎ በርካታ አመርቂ ድሎች እያስመዘገብን ከመሆኑ ጋር ተያይዞ ፋሽስቱ የብልጽግና አገዛዝ በአውደ ውጊያ የሚገጥምን የነበረ ያለና ወደፊትም የሚኖርን መቁሰልና መስዋዕት ከሰብአዊነት በወጣ መንገድ ለበቀልና ለአሰቃቂ ግፍ መሳሪያነት መጠቀሙ ዓለምን ያነጋገረ ህዝባችንንና ሰራዊታችንን ያስቆጣ አሳፋሪ ተግባር ነው። የህልውና አደጋ የተጋረጠበትን ህዝባችንን ለመታደግ በጀመርነው የትጥቅ ትግል እኛ ሴት የአማራ ልጆች የበኩላችንን ጉልህ ሚና እየተወጣን ያለን ሲሆን በትግላችን እየተንኮታኮተ ያለው ፋሽስቱና አገር አፍራሹ የብልጽግና አገዛ ዛዝ በአውደ ውጊያ የደረሰበትን ሽንፈት መቋቋም ሲያቅተው የተሰው እህቶቻችን ላይ የፈጸመው ተግባር ብልጽግና የአውሬዎች ስብስብ መሆኑን በዓለም አደባባይ ያሳይና ያስመሰከረ ነው። በመሆኑም ሰሞኑን በአፋ ባህ ሚኒልክ እዚ የምስራቅ አማራ ኮር አንድ ሀውጃኑ ክፍለ ጦር አባል የሆነችው ፋኒ ትዕግስት ወዳጁ፣ እንዲሁም ሌሎች አባሎቻችን ላይ የተፈጸመው ኢሰብአዊ ድርጊት የጀመርነውን የህልውና ትግል ዳር ከማድረስና ነጻነታችንን ከመጎናጸፍ የሚያግደንና ላፍታም ቢሆን ከአላማችን መሳካት ግስጋሴ የሚገታን እንዳልሆነ ለማሳወቅ እንወዳለን ሲል የአማራ ፋኖ ብሔራዊ ኃይል አፋባሃ ምኒልክ እዝ ሴቶች ጉዳይ መምሪያ መልእክቱን አስተላልፏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አመራሮች በኤፍራታ ግድም ወረዳ ከተለያዩ ትምህርት ቤቶችና ጤና ጣቢያ ሰራተኞች ጋር ውይይት አደረጉ። የአፋ ባሃ ደቡብ አማራ ቀጠና የአሳምነው እዝ ምክትል የፖለቲካ ዘርፍ ተጠሪ አርበኛ ኤፍሬም ባዩ እንዲሁም በስሩ ካሉት የሰባት ለሰባና የአጼ ኩኖ አምላክ ክፍለ ጦር አመራሮች በተገኙበት አራዳ ትምህርት ቤት፣ ለእኛው መሃል ወዝ ትምህርት ቤት፣ ኢጃ ትምህርት ቤት፣ መስቀል በር ትምህርት ቤት፣ አዲስ ዓለም ትምህርት ቤት፣ ጃት ትምህርት ቤት፣ ስልሜዳ ትምህርት ቤት መስቀል በር ጤና ጣቢያ ከመስቀል በር ቀበሌ ባለሙያዎች ጋር ሰፋ ያለና ለተቋማቱ የወደፊት አቅጣጫዎች ከታች በተዘረዘሩት መሰረት ውይይት ተደርጓል። ስለ ፋኖነት የድርጅት አመሰራረትና ጠቀሜታዎች፣ ምሁራን፣ የዚህ ትግል ባለቤትነትና ትግሉን እንዴት ትደግፋላችሁ፣ የእናንተስ ደርሻ ምንድን ነው፣ የአማራ የህሊና ትግል፣ የአማራ ብሔር መጠቃትን የሚሉና ሰፋ ያለ ግንዛቤ የተፈጠረበት ውይይት ተካሂዷል። በመሆኑም የአብይ አህመድ አገዛዝ ስልጣን ከያዘ ጀምሮ በአማራ ህዝብ ላይ የሚደርሰውን ግፍና መከራ እጅ ብዙም ከሆነ አንጻር የአማራን ህዝብ ነጻ የማውጣት ሂደት ከትግሉ ጎን ለጎን ከህዝብ አገልግሎት ሰጪ ተቋማት ጋር በቀጣይ እንዴት መስራት እንዳለብን መወያየትና እንደዚህ አይነት መድረክ መፈጠር እንዳለበት እንዲሁም የዕለት ከዕለት ስራችን ነው በማለት ለትግሉ የሚጠቅሙ ሀሳብ አስተያየቶችን በማንሳት ተጠናቋል ብሏል። አፋ ባሀ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍልም እናትና ልጅ በአገዛዙ ሰራዊት በግፍ ተረሸኑ። በአዊ ዞን በባንጃ ወረዳ አለም ስላሴ ቀበሌ የጀበና ቡና በመሸጥ የሚተዳደሩትን ምንም አይነት ወቅታዊ የፖለቲካ ተሳትፎ የሌላቸው እናትና ልጅ በአገዛዙ አረመኔያዊ የሽብር ተግባር ሰለባ ሆነዋል ተብሏል። ሙሉ ቀን አንዱ አለም የተባለች የ24 ዓመት ወጣት በጀበና ቡና በመሸጥ የምትተዳደር የስራ ቦታ ላይ እያለች ራሳቸውን የሀገር መከላከያ ሰራዊት እያሉ የሚጠሩ አካላት ስጦታ ቻሌ ከምትባል የአምስት ዓመት ህፃን ልጇ ጋር በስራ ቦታቸው በግፍ እናትና ልጅን ገድለዋል። የአገዛዙ ሰራዊት ከዚህ ቀደም ቤተሰቡ ምግብ ቤት ከፍተው እየሰሩ ባለበት ሰዓት ሙሉ ንብረታቸውን በመውሰድ የቀረውን ሰብሮ ያላቸውን ገንዘብ ዘርፎ ለድህነት ዳርጓቸው እንደሄደ ይታወቃል። ወጣት ሙሉ ቀን አንዱ አለም እጇን ለልመና ላለመዘርጋትና ልጇን ለማሳደግ ስትል የጀበና ቡና በመሸጥ ላይ እያለች ምክንያቱ ባልታወቀ መልኩ በአሰቃቂ ሁኔታ እናትና ልጅን በአደባባይ ጡት ቆራጩ አረመኔ ሰራዊት በግፍ እንደገደላቸው ተረጋግጧል። መረጃውን ያጋራን ሶስተኛ ጎጃም አገው ምድር

በስምንተኛ በላይ ዘለቀ ክፍለ ጦር ስር ያሉ ብርጌዶች የህዝብ ንቅናቄ መድረኮች እንደቀጠሉ ናቸው ተባለ። የአፋባሃ ባሃ ቴዎድሮስ እዘ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ደባይ ጮቄ ብርጌድ እና አባ ኮስትር ብርጌድ የህዝባዊ ንቅናቄ መድረኮችንና ውይይቶችን ሲያካሂዱ ብለዋል። ደባይ ጮቄ ብርጌድ በደባይ ጥላት ግን አብራ ሚካኤል ቀበሌ ማህበረሰብ እና መቶ አለቃ አዳኔ ጤናው ሶስተኛ ሻለቃ ከወላ ደጀኑ ሰራዊት ጋር በወቅታዊ ጉዳዮች ላይ ውይይቶች አድርጓል። አባ ኮስትር ብርጌድ በእነማይ ደብረገነት መሊቅ ቀበሌ ማህበረሰብ ጋር ህዝባዊ ውይይት አካሂደዋል። በሁለቱም ብርጌዶች በተደረገው የህዝብ ውይይት መድረክ ስለ መልካም አስተዳደር ችግሮች፣ የማህበራዊ ፍትህ አሰጣጥን በተመለከተ ፋኖና የማህበረሰብ ግንኙነት ላይ ሰፋ ያለ ውይይት አድርገዋል። በውይይቱም የቀበሌ ጊዜያዊ አስተዳደር፣ የቀበሌ የፍትህ አካላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በተገኙበት የአረመኔው አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን አጸያፊ ተግባርና መፍትሄዎች በማንሳት ሰፋ ያለ ውይይት ተደርጓል። በውይይት መድረኩ የፖለቲካ መኮንኖችና የብርጌድ አመራር ሰፋ ያለ ስልጠና ሰጥቷል ብሏል። ስምንተኛ በላይ ዘለቀ ክፍለ ጦርም በቤሻንጉል ጉሙዝ ክልል መተከል ዞን መንግስት ሸኔ ሲል የሚፈርጀው የኦሮሞ ነጻነት ሰራዊት ታጣቂዎችና በአካባቢው ራስን በመከላከል የተደራጁ ነዋሪዎች መካከል በተካሄደ ከባድ ውጊያ የሰው ህይወት ማለፉንና ንብረት መውደሙን ከአካባቢው የወጡ መረጃዎች አመልክተዋል። ጥቅምት 12 ቀን 2018 ዓ ም ማምሻውን በተለያዩ የቀጠናው ቀበሌዎች የተቀሰቀሰው ይህ ግጭት በተለይም በጎደሪና በባቡዳ ቀበሌዎች ላይ ያተኮረ እንደነበር ተገልጿል። ከአካባቢው ምንጮች በተገኘው መረጃ መሰረት በጎደሪ ቀበሌ ታጠቁት ቡድን አባላት ቀበሌውን ለመቆጣጠር ለሰዓታት ይፈጀ ከባድ ውጊያ ከፍተው የነበረ ቢሆንም በአካባቢው ነዋሪዎች የተቀናጀ የመከላከል ጥረት ሙከራቸው ሊከሽፍ ችሏል። በባሩዳ ቀበሌ በተመሳሳይ ሰዓት በተቀሰቀሰው ውጊያ ግን የታጠቁት ኃይሎች በፈጸሙት ጥቃት የሶስት ሰዎች ሕይወት ማለፉን ምንጮች አረጋግጠዋል። የግጭቱ ዳራና ውስብስብነት ከባድ እንደሆነ ሲነገር፣ የመተከል ዞን ከቅርብ ዓመታት ወዲህ በተደጋጋሚ የጸጥታ መደፍረስና በታጠቁ ቡድኖች የሚፈጸሙ ጥቃቶች የሚስተዋሉበት አካባቢ ነው። ግጭቶቹ ብዙውን ጊዜ በማንነት በመሬት ይገባኛልና በሀብት ክፍፍል ላይ የተመሰረቱ ውስብስብ ባህርያት ያሏቸው ሲሆን የኦሮሞ ነፃነት ሰራዊት ታጣቂዎችም በአካባቢው እንደሚንቀሳቀሱ በተደጋጋሚ ይገለጻል። የአካባቢው ማህበረሰብም ራሱን ለመከላከል በተለያዩ አደረጃጀቶች መንቀሳቀሱ ይታወቃል። በአካባቢው ባለው የጸጥታ ሁኔታ ምክንያት የግንኙነት መስመሮች አስተማማኝ ባለመሆናቸው ከግጭት ቀጠናዎች የሚወጡ መረጃዎችን ከገለልተኛ ወገን ለማረጋገጥ አስቸጋሪ ሆኗል። በአገዛዙ የጸጥታ ኃይሎች በኩል እስካሁን የተሰጠ ይፋዊ መግለ መግለጫ የለም። ሩሲያ በዩክሬን ላይ በፈጸመችው የድሮን እና የሚሳኤል ጥቃት በትንሹ የሰባት ሰዎች ሕይወት ማለፉ ተገለጸ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ በዩክሬን መዲና ኬቭ እና ካርኪቭ የሚሳኤልና የድሮን ጥቃት መፈጸሟን ተናግረዋል። ካርኪቭ በተፈጸመው ጥቃት በሕፃናት ትምህርት ቤት በደረሰው ጉዳት ቢያንስ 27 ሕፃናት መቁሰላቸውን ተናግረዋል። ዘለንስኪ አክለው ጥቃቱ የሚያሳየው ሩሲያ ላይ በቂ ጫና እየተደረገ አለመሆኑን ነው። በዚህም ጦርነቱን እንድትገፋበት አድርጓታል ብለዋል። በዩክሬን ላይ መው ጥቃት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፑቲን ጋር ሊያደርጉ የነበረውን ስብሰባ መሰረዛቸውን ካሳወቁ ከሰዓታት በኋላ ነው። ዶናልድ ትራምፕ ከፑቲን ጋር በቡዳፔስት እንደሚገናኙ ካሳወቁ ከቀናት በኋላ ዳግም ጥቅም የሌለው ስብሰባ ጊዜን አላጠፋም ማለታቸው ተሰምቷል። ክሬምሊን በዋሽንግተን እና አውሮፓውያን መሪዎች የቀረበውን የሰላም ስምምነት አልቀበልም ማለቷም ተሰምቷል።